የዛሬ ስንት ቀን ነው? እኔ ዛሬ ወር ነው የመጣሁት። እዚያኛው ውሃ ሁለት ሁለት የሰጠኝ ቀን የዛን ቀን ነው የመጣሁት። አንድ ወንድሜ ነበር ያመጣኝ ሁሌ ከባለቤቱ

ማለትም ደ ዳሞ እግዚአብሔር ይመስገን፣ የእግዚአብሔር ስም የተባረከ ይሁን። ከእሱም ደጋ የታመምኩት እኔ ነኝ። ፈውሱን ካገኘ በኋላ ያለው ሁኔታ ለእኔ በጣም ከባድ ነበረ። እኔ አጋጣሚ ወደዚህ ስመጣ ወረዲን የምሰው ጋብዞኝ ነው። አጋጣሚ ፓስተር ሄደን ኤልሳ እዚህ ፕሮግራም ዛኛ ሆኜ አጋጣሚ መርካቶ ነበርኩኝና ሰው ጋበዘኝ ወደዚህ። እኔ ብዙ አይመችኝም እንደዚህ አይነት ነገር ካየሁት ነበሯለ አትቀርም ማለች። ፓስት ማናት ሄለን ሃና እዛኛው ታመልካለች። ከዛ ከእሷ ጋር ስልክ ተደዋውዬ 11 ሰዓት ነው አጋጣሚ ሆኖ የመጣሁት። ከዛን ቀን ጀምሮ እንዳለችው ወደድኩት። ማናቅም ከእሷ ጋር ኮንታክት አድርገን አልተገናኘንም። በመሰረቱ ግን ፕሮግራሙ በመጣው ቁጥር እሱን ስለማውቀው አንድ ጊዜ ፎሶ በተከናወነ ቁጥር በጣም ውስጤ ይዘላል። በቃ እሱን የማስበው እሱን ነበር የማስበው እና እሱ የሚኖረው ቤተል ነው። ከባለቤቴ ጋር ሄድኩኝ፣ ይህን ፕሮግራም ልነግረው ማለት ነው። ኦልሬዲ እሱ ዳያሊሲስ እየተደረገ ነው፣ በጣም ከባድ ነው ያለውን ሀሳብ ነገርኩት። ሁለተኛ አንድ እሱ የሚመረቀው ነገር በጣም ከሚገርማችሁ ነገር ዳሌክሲስ ከመደረጉ ላሎቱን በፊት የልብ ልቡ ላይ ውሃ ቋጥሮ ነበር፣ እና ከባድ ነው። የሁለት ሰው ደም ነው የወሰደው። ዶክተሩንም ብናያለን። ዛሬ ግን ጋር እሱ ካወቀም ካላወቀም ከባለቤቱ ጋር ይትእና ደም የሌላ ሰው ደም ከወሰደ ንቅለ ተከላ አይደረግም። የዛሬው ሜዳም እንጂ ቀጣዩን ደግሞ እግዚአብሔር ያውቃል በሚል ነው የተደረገው። የሌላ ሰው ኩላ ቤት እየተፈለገ ነው። ይሄ ነገር አይሆንም። እኛ በጣም እንጸልያለን። ቤት ከዚ ላይ በቀና እንደዚህ አይነት ነገር አለ። እኔ ተቀብያለሁኝ፣ ወድጀዋለሁኝ ሌላ ቦታ ብዙም እንደዚህ ያው ብዙ ታሪኮች ስላሉ በጣም ከሚገርመው ነገር የመጀመሪያው ቀን ስንመጣ ዳሌክሲስ አድርጎ ነው የመጣው። እኔ ነው በጣም ነው የሚያለበው ለእኔ በጣም ፈተና ነው እንደዚህ የምንሄደው እያልን ነው ይዛ ነው የመጣ ነው። እና አጋጣሚ ቅድም አንተ እንዳልከው ተመለስ፣ ምናምን እያልከው ነበር ሁለት ጊዜ መጥቷል። ከዛ እሱ ማጽናናት ራሱ ለእኔ ይሄ ነው። ምን ችግር የለም እግዚአብሔር ባለ ሰዓት ነው የሚሆነው፣ ጥሩ ነው እንደውም እያልን ነበረ። ከዛ ያው ሄደ። በዛ ሰዓት ዳሌክሲስ ተደርጎ ነው በጣም አድርጋ ሄደ። በሁለተኛው ሳምንት ላይ ሲመጣ እና ምንም ችግር የለም ብዬ ነው የመጣው። ስንመጣ እንዳለው ቅድም እሱ እንደመሰከረው በቃ እዚህ ጋር ነው ወደ ነክተው ቤርከው የዛ ሰዓት የሆነ ስሜት ነው የተሰማኝ። በሁለተኛው ዙር ላይ እንደተፈወስክ አታውቅም ብለህ ስትናገር የሆነ ነገር ነው እኔም ነው ተሺ ያደረገኝ። የዛ ሰዓት በጣም ጮክ ያለው አይታችሁ ከሆነ ሀሌሉያ ያልኩ እሱ ጎን ይሄ ብዬ ነበር። እና እኔም ነው ፈውስ ሆኖልሃል ነው ያልኩት። ከዛ ግን ደርታሁ አድብለት ነው እንግዲህ ቅድም እንዳለው ዳሊሲስ የሚደረገው የአፈንሱ ናጻሁ ማለት ነው አልሄድኩኝም አልሄድም አለ በኢየሱስ እንዴት ነው የማትሄደው ዳሊሲስ እኮ መሄድ አለብህ የዛን ቀን ማታ አንድ ሽንት ብዙ የለም ያው ብዙ

ይኸው እስካሁን ድረስ በእውነት እንደዛ ነው። ነገ የረሳው ነገር አለ። እንዴት ታሪክ ልንገራቸው ነው? አሁን ሶስት ወር ነበረ ፎቶ

አመና ግን ቤት አለርኩ። በእግዚአብሔር ተማምኜ ነው የቀረሁት። አዎ ሁለት ወር የፈለጉ እበላለሁ። እየሰራው ነው በእግዚአብሔር ተማምኜ። የዛን ቀን ኖር እንዲህ አይነት ለስንት ጊዜ ነው ዲያሊሲስ ዶክተሩ አይደለም አዎ፣ ለምን የሆነ አንዳንድ 14 ነበር ወደ 12 ይመጣል። ዶክተር የሆነ መዳንስ ስጠኝ፣ ዳልስስ ብቻ ነበር የማያደርገው ትንሽ የሚደግፈው ነገር ስል እሱ ነታስብ አለኝ። እንዶ በዩቲዩብ ተላልፎ ቢያይ ደስ ይለኛል። ባለ ያለው ጠቅላላ ሰው ስለ ነው ያውቃል። በቃ እየጠየቁ ነው እየደጉ ምን እያሉ እንዴት ልት እንጃልክ። አማኞቹ ራሱ ማመን አቅቷል፣ ፈተና ሆነብን አሉ። አማኙ ራሱ ማመን አቅቷል። በእውነት ነው የምነገራቸው። ቅድመው ነገር ከክፍለ ሀገር እየተደወለ ይሄ ሰው ቢሞት ተጠያቂው አንተ ነህ እያሉ ነው የሚደወለው። ሰው ፌል አድርጎ ዲያሌሲስ እያደረገ አቁሞ ለስንት ጊዜ መኖር ይችላል? ዲያሌሲስ ማድረግ አቁሞ መኖር አይችልም ምንም። በ24 ሰዓት ውስጥ ፌል ያደረገ ሳምንት ራሱ ሳምንት አይቆይም አይቆይም። ጋር ደም ማጠራቱ ስለሚያቆ ፌል እያደረገ ነው የሚደርሰው ነው። አሁን እሱ ሁለት ወር ሊሞላው ውሃ ጠጣህ? አዎ፣ ውሃ የመጀመሪያ ቀን የመጣሁ የመጀመሪያ ቀን መቀመጥ ራሱ አልችልም። እሱ ቤት ሲመጣ ማለት ነው። የመጀመሪያው ሁለት ሁለት ውሃ የተሰጠቀን ነው ለመጀመሪያ ጊዜ የመጣሁት በሳምንቱ ዳያሊስ መደረጉ ባለ ደርሱ መልስ ሄዳለሁ ፍቀጅልኝ አልኳት ነርሷን። ሳይመስላት ፈገደች። የዛን ቀን መጣሁ በቃ እና እንደዛ መልእክት መጣልኝ። ዳም ከዛ ቅዳሜ ደግሞ ከምሽቱ ስምንት ሰዓት እዚህ ላይ ነበር የሚደረገው። በራሱ ሰዓት ወጥቶ አደረ። ሶስት ወር እኔ ላይ ቁጭ ያለው በራሱ ሰዓት። እውነት አሁን አንድ ከጨመርኩ እግዚአብሔር ነው የሚጠላ። ግልጽ እውነት ነገር ነው ያው ያውቃል። ወልቆ ሲአደረ ሰኞ የሚደረግበትን ቅዳሜ ከምሽቱ ስምንት ሰዓት ወልቆ አደረ። ሰው እንዳነሳ ማለት ነው ትንሽ ይሸታየው። ተነስቼ ያስ በቃ እግዚአብሔር ባለቤተ ጨዎች ለምን ትጫዋለሽ? እኔ እግዚአብሔር ነው ከራይ ላይ ያወጣልኳት። በታጠቤ ልብስ ያዝኩ። ከዛ ስረተኛው ጠዋት ሻወር ታጥቤ ቁስሉ ቦታ ማሰሩ በጣም ታምር ነው። በቃ ይሄ እውነትና እውነት ነው።